እንዴት ቆይታችኋል? እንግዲህ አስቀድመን ያው የእናቶች ቀን እናንተ ነበር አይደል? በትክክል ትላንትና የሆኑ ደስ የሚሉ ስቶሪዎች ከስቶሪ ባለፈ የተጻፉ ደብዳቤዎች አይደለ? በእኛ ገጽ ራሱ ሲተላለፉ ነበር። ኢቢሲ ዶት ስትሪም ላይ በርከት ያሉ መረጃዎችን ከሀገር ውስጥም ከባህር ማዶም የእናቶችን ክብር በሚገልጽ መልኩ ስናጋራ ነበር። በእርግጥ ለእናቶች አንድ ቀን ሲያንስ ነው አይደለ? እንደው ቀኑን አስቦ ለመወለ ካልሆነ በስተቀር እናቶችን ሁሌም የምናስባቸው ናቸው። የእናቶች ለታ እንዲሁ በቀላሉ የሚነሳ አይደለም። እናትነት የራሱ የሆነ ስሜት አለው። መቼም ይሄ እናት የሆነ ነው የሚረዳው። ነጽ እንግዲህ በዚህ ታግዥኛለሽ። እናትነትን ጉዳይ ስንመለከት እንስሳት እንኳን ለልጆች ያላቸውን ፍቅር ስናይ የሆነ ከውስጥ ያለ የሚሰጥ ነገር እንደሆነ እንገነዘባለን። ለማንኛውም በርከት ያሉ እንኳን አደረሰሽ ታግዥኛለሽ ብቻ አለ ለሁሉም እናቶች እንኳን አድረሳችሁ እንደላለን። ለሁሉም እናቶች ነው እንኳን አድረሳችሁ የምንለው፣ በዓለም ላይ ላሉ ሁሉ። እንግዲህ በትናንትናው ዕለት ደግሞ በርከት ያሉ መረጃዎች በማህበራዊ ትስስር ገጾች ሲጋሩ ነበር። ግለሰቦች የእናቶቻቸውን ምስል ከተለያዩ መልእክቶች ጋር እያደረጉ ሲያጋሩ ነበረ። በኤቢሲ ዶት ስትሪም የተለያዩ መረጃዎችን አጋርተናል በማህበራዊ ትስስር ገጾቻችን። ከእነሱ መካከል ደግሞ እኚህ እናት አንደኛው ናቸው። በእርግጥ እናትነት ከወላጅነትም ያለፈ ነው አደለ የእናትነት ስሜት። እንግዲህ በምስሉ ላይ የምንመለከታቸው ቴነሽ ይባላሉ። እንግዲህ ወይዘሮ ቴነሽ ሀያ ሺህ የሚሆኑ ልጆችን በተለያየ መልኩ የሚያግዝ ብርሃን ለሕፃናት የተባለ ድርጅትን እያስተዳደሩ ይገኛሉ። እንግዲህ እሳቸው በተለይም በዋናነት ድጋፍ የሚያደርጉት ወይም የሚያግዙት አካል ጉዳተኛ የሆኑ ሕጻናትን እንደዚሁም ደግሞ ከዚህ ከኦቲዝም ጋር በተያያዘ የኦቲዝም ችግር ያለባቸው ሕጻናትን ነው በተለይም ደግሞ ወላጆች እንደዚህ አይነት ችግር ያለባቸው ልጆች ሲኖሯቸው ከስራ ጋር እንደዚሁ ደግሞ ልጆቻቸውን ከመንከባከብ ጋር ብዙ ችግር ይገጥማቸዋል። አደለ ይህንን ለመቅረፍ እንግዲህ እሳቸው ባለፉት ዓመታት ሲሰሩ ቆይተዋል። በተለይም ልጆች እነሱ ከሆነው ወላጆች ስራቸውን እንዲሰሩ እንደዚሁም ደግሞ ለልጆች የተለያዩ ድጋፎችን እያደረጉ ቆይተዋል። በዚህም እንግዲህ በርካታ ልጆች ይህ የአካል ጉዳት ሳይበግራቸው ትምህርታቸውን ተከታትለው ብዙዎች ለፍሬ እንደበቁም ተናግረዋል። እሳቸው እንግዲህ ይህንን ነገር ከየት እንደወሰዱ ሲናገሩ ከእናታቸው እንዳዩት ነው ሲገልጹ የነበረው ለኢቢሲ ዶት ስትሪም በሰጡት መግለጫ እሳቸው እንግዲህ ቤተሰቦቻቸውም ጭምር ከተለያዩ አካባቢዎች የሚመጡ ዘመዶቻቸውን ባንድ ሰብስበው በማስተማር እነሱ ጋር በማቆየት ይህንን ነገር በውስጣቸው እንዲያድር እንዳደረጉና እሳቸውም ደግሞ በዚህ በትልቅ ደረጃ የተለያዩ ልጆችን አሰባስበው እስካሁን እንግዲህ ሀያ ሺህ በጣም ትልቅ ቁጥር ነው አደለም? ሀያ ሺህ ያክል ህጻናትን በተለያዩ መንገዶች እየደገፉ ይገኛሉ። አሁንም ድረስ ጭምር ደግሞ የዚህን የድጋፍ ስራ እያደረጉ ነው የሚገኙትና እንግዲህ እናትነትን ስናነሳ በዚህ በትልቅ ደረጃም የሚገለጽ ነው። እሳቸው ብቻ አይደሉም። እንደ አበበች ጎበና የመሰሉ ትልልቅ የእናትነት አርአያ የሆኑ ኢትዮጵያኖች አሉ። በዓለም አቀፍ ደረጃም እንደዚሁም ትልልቅ እናቶችን ማንሳት እንችላለን አይደለም። እንግዲህ ለአብነት እሳቸውን ተመለከትን። ትናንት በማህበራዊ ትስስር ገጾች ካጋራናቸው መካከል አንደኛው ጉዳይ ይሄ ነው። ወደ ቀጣዩ መረጃችን እንሻገርና ደግሞ ከዓለም አቀፍም አንድ መረጃን እናንሳ። ከእናትነት ጋር በተያያዘ በእናቷ ምክንያት በ18 ዓመቷ ፓይለት መሆን የቻለችን አንዲት ልጅ ጉዳይ ደግሞ እናንሳ። ሰሚራ ሁለርት ትባላለች። ሕንዳዊት ነች። እናቷ እንግዲህ ፓይለት ነች፣ በዚሁ ሙያ ላይ የምታገለግል ነች። ነገር ግን ከእናቷ ጋር ከልጅነቷ ጀምሮ ይህንን ሙያ ትከታተል ነበር፣ ታይ ነበር። እናቷም ደግሞ እንደዚሁ በተለያዩ በረራዎች ላይ ይዛት ትሄድ እንደነበር ነው የተጠቀሰው። ከዚህ በኋላ እንግዲህ ለፓይለትነት ባደረባት ፍቅር በ18 ዓመቷ እንግዲህ በጣም በትንሽ እድሜ ልንለው በምንችለው ማለት ነው የተለያዩ የፓይለትነት ፈተናዎችን ጭምር አልፋ አረጋግጣ አሁን ላይ በህንድ ውስጥ የንግድ አውሮፕላን አብራሪ ሆና እየሰራች ትገኛለች። ሁሉንም መፈተኛ መንገዶች አልፋለች። ከዛም ባለፈ ደግሞ አሁን ላይ በስራ ላይ ነው የምትገኘው። በምሽት በሚደረጉ በረራዎች ጭምር ከሁለት መቶ ሰዓት በላይ ማብረር ትችላለች እና እንግዲህ የእናቷን አሪያ ተከትላ ይቺ ልጅ አሁን ላይ በህንድ ጥሩ ፓይለት መሆን ይችላለች ማለት ነው። ይህን ተከትሎ በትናንትናው እለትም በዓለም አቀፍ ሚዲያዎች ሲጋሩ ከነበሩ መረጃዎች መካከል አንዱ ይሄ ነው። የእናትነት በጎ ተጽዕኖ ልንለው እንችላለን። የእናቶችን ውለታ ኮ ይሄ ነው ብለህ ልታነሰው የሚችለ ዓለም ብዙ ዋጋ ከፍለው ነው። እንግዲህ ከመጀመሪያው ከጽንስ ጀምሮ አድገህ አንተ ራስን እስከምትችል ድረስ የሚከፍሉት ዋጋ በጣም ከፍተኛ ነው። ሁላችንም እዚህ ደረጃ ለደረስንበት የእነሱ መሰረት በጣም ትልቅ ነው እና እንዲህ ብለህ በሆነ ቋንቋ ወይም በሆነ ቃላት ልገጽ የምችለው አይደለም። እንደው ለማሳያ በተለይ ደግሞ አሁን ለምሳሌ ራስን ችለህ ትዳር መስርተህ ትወጣለህ፣ አይደለ ወጥተህ፣ እንኳን እናትነት አይለቅህም። በቃ እናትነት ባህሪ ልጄ ትንሽ ነው ብለው ነው የሚያስቡት። እና ይሄ ቆርጠህ በአንድ ጊዜ ምጥል ወይም ደግሞ የሆነ እድሜ ላይ ያበቃል የምትለው አይነት ፍቅር አይደለም። እና በምንም ልተካው አትችለውም። አዎ ጊዜም የሚበቃን አይመስለኝም እየገለጽ ነው እንብሉት። ለማንኛውም ይሄም እንግዲህ በዓለም አቀፍ ደረጃ ሲጋሩ ከነበሩ መረጃዎች መካከል አንዱ ነው። ወደ ሌሎች ጉዳዮች እንለፍ። አሜሪካና ቻይና በተለይ የንግድ ጦርነቱ ከቅርብ ጊዜያት ወዲህ የገቡበት ብዙዎችን እያነጋገር የሚገኝ ጉዳይ እንደሆነ ይታወቃል። በርካታ መረጃዎች በየቀኑ ከሚወጡባቸው ጉዳዮች መካከል አንዱ ይህ ነው። በተለይ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ ታሪፍ በየጊዜው እየጨመሩ ነበር የሚገኙትና እንደው እልህ በሚመስል መልኩ አሜሪካ 145 በመቶ ታሪፍ ጥላ ነበር፣ ቻይና ደግሞ 125 በመቶ ታሪፍ በአሜሪካ ምርቶች ላይ ጥላ እንደነበረ ይታወሳል። ነገር ግን ይሄ መንገድ ያዋጣናል ብለው ያሰቡ አይመስልም። ሀገራቱም አሁን ላይ በ ላለፉት ሁለት ቀናት በጄኔቫ ስዊዘርላንድ እንግዲህ ውይይት ሲያደርጉ እንደነበረ ተሰምቷል። ዛሬ ማለዳ ላይ በወጣ መረጃ ደግሞ ሁለቱ ሀገራት ፍሬያማ የሚባል ውይይት እንዳደረጉና አሁን ላይ ከስምምነት ላይ መድረሳቸው ተገልጿል። ዝርዝር ጉዳዮች አልወጡም። ነገር ግን ሁለቱ ሀገራት በተለይ ከዚህ ከታሪፍ ጋር የገቡበት ሰጣ ገባ ሁለቱንም ሀገራት የሚጎዳ እንደሆነ እንደተረዱና አሁን ላይ እንግዲህ በተለይም እንደው ከሰሞኑ እንኳን እስከ ስድስት መቶ ቢሊዮን ዶላር ሁለቱንም ሀገራት ጉዳት ላይ የሚጥል የንግድ ፍጥጫ ነበርና ያንንም ጭምር የሚያስቀር ስምምነት ላይ ደርሰዋል ተብሏል። በስዊዘርላንድ ጄኔቭ በዩኤን መስሪያ ቤት ውስጥ ነበር ሲወያዩ የነበረው ተብሏል። እንደዚሁ እንግዲህ ሁለቱ ሀገራት የተለያዩ የኢኮኖሚ ፖሊሲ አውጪዎቻቸው፣ የኢኮኖሚ ባለሙያዎች እንደዚሁም ከፍተኛ ባለስልጣናት ጭምር የተሳተፉበት ዝጉ ውይይት ሲያደርጉ እንደነበር ተገልጿል። ከዛ በኋላ ግን የሁለቱም ሀገራት ከፍተኛ ባለስልጣናት መግለጫ ሰጥተዋል። እንግዲህ ዝርዝር መረጃዎችን ነገ ከነገወዲያም በስፋት የምንሰማ ይሆናል። ነገር ግን የሁለቱ ሀገራት የንግድ ፍጥጫ ምናልባት ማብቂያውን ያገኘ ሳይሆን እንዳልቀረ ነው የተሰማው። እንግዲህ አሜሪካ ከእንግሊዝም ጋር እንደዚሁ ከካናዳ ከሜክሲኮም ጋር ተመሳሳይ የታሪፍ ፍጥጫ ውስጥ ነበር የምትገኘው። ከእንግሊዝ ጋር ከሰሞኑ ስብሰባ በማድረግ በብረታ ብረት ምርቶች ላይ ጥላ የነበረውን ታሪፍ ማንሳቷ ይታወሳል ወይም ደግሞ መቀነሷ ይታወሳል። አሁን ካናዳና ሜክሲኮ ናቸው እንግዲህ የሚቀሩት እንጂ ከቻይናም ጋር ጥሩ ደረጃ ላይ ትገኛለች ተብሏል። የካናዳ ጥያቄ ምናልባት ሁለቱን ሀገሮች የሚያስማማ አይመስለኝም። ካናዳን ወደ ራስ ግዛት የመጠቅለል ምኞት ስለሆነ አድርጋታለሁ ነው የሚሉት። ፕሬዚዳንት ዶናልድ ትራምፕ ብዙ ነገር በእርግጥ ያነሳሉ እሳቸው ነገር ግን አንዳንድ ጉዳዮች እሳቸው ባሰቡት ልክ እንደማይሆኑ እያየን ይመስለኛል። እንዳመጣጣቸው ያነሳቸው የነበሩ ጉዳዮች በጣም ከባባር ናቸው አይደለም። ነገር ግን ከነባራዊው የዓለም ሁኔታ አኳያ ደግሞ ሲታዩ ጉዳዮቹ ምናልባት አሁንም የሚሆኑ እንዳልሆኑ የሚታይበት ነው። ለማንኛውም ይህ ጉዳይ እንግዲህ ማለዳውን ብዙ የመገናኛ ብዙኃን ሲያጋሩት የነበረ ነው። ቀጣይ መረጃችን በዛው በአሜሪካ ያቆየናል። ትራምፕ በተለይ አሁን ላይ ሕገወጥ ስደተኞችን ከሀገራቸው ለማስወጣት ሰፊ እርምጃ እየወሰዱ እንደሆነ ይታወሳል። ወደ ኤልሳልቫዶር በርካታ ስደተኞችን ሲልኩ እንደነበር እናስታውሳለን አደለ? በተለይም ከዚህ ጋንግ አባላት ናቸው የማፊያ ቡድኖች አባላት ናቸው ያሏቸውን ወደ ኤልሳልቫዶር ልከዋል። ጓንታናሞ እስር ቤት ውስጥ ጭምር ስደተኞችን እንደወሰዱ እናስታውሳለን። ከዚህ ባለፈ ሀገራትን ስደተኞቻቸውን በራሳቸው በረራ ጭምር እንዲወስዱ እያደረጓቸው እንደነበረም የሚታወስ ነው። አሁን ላይ ደግሞ ከዚህ በተለይ የደህንነት መስሪያ ቤቱ ነው ሕገወጥ ስደተኞችን የመለየት ስራ እየሰራ የሚገኘው በአሜሪካና። ለዚህ ደግሞ አሁን ላይ ሰባት ሺህ የሚጠጉ ፖሊሶች ናቸው ይህንን ስራ ለመስራት እያገዙ የሚገኙት። ዶናልድ ትራምፕ ይሄ በቂ ነው ብለው አላሰቡም። ወደ ሀያ ሺህ የሚጠጉ ተጨማሪ ፖሊሶች በዚህ ስራ ላይ እንዲሰማሩ ማዘዛቸው ተዘግቧል። እንግዲህ ከዚህ ከህገወጥ ስደተኞች ጋር መረር አድርገው የያዙት አንዱ አቋም ይቅርታ እንደሆነ ይታወቃል። ና እንግዲህ በቀጣይ ደግሞ ሀያ ሺህ ፖሊሶች በዚህ ላይ ተጨምረው በአሜሪካ የህገ ወጥ ስደተኞችን ወደ ሀገራቸው ለመሸኘት የምታደርገውን ጥረት እንደሚያጠናክሩ ተናግረዋል። እንግዲህ አንድ ሺህ ዶላር እሰጣለሁ ማለታቸው በቅርቡ የሚታወስ ነው። የመመለሻ ትኬታቸውንም ጭምር እሰጣለሁ ማለታቸው ይታወሳል። ይህ የዶናልድ ትራምፕ ሀሳብ ከአሜሪካ ግዛቶች ጭምር ተቃውሞ እየገጠመ ነው የሚገኘው። እሳቸው ስደተኞችን ለማስወጣት የሚጠቀሙበት መንገድ ህገወጥ ነው የሚል የአሜሪካ የህግ ባለሙያዎች ጭምር ሂስ ያነሱበታል። ነገር ግን እሳቸው እንግዲህ በዓላማቸው የጸኑ ይመስላሉ። አሁንም ስደተኞችን ለማባረር እንግዲህ የሀያ ሺ ያክል ፖሊሶችን በዚህ ስራ ውስጥ እንዲመደቡ ማዘዛቸው ተሰምቷል ማለት ነው። ቀጣዩ መረጃችን የሩሲያና የዩክሬን የሰላም ስምምነት ጉዳይ የተመለከተ ነው የሚሆነው። ፕሬዚዳንት ፑቲን በትናንትና እለት እንደው መልካም የሚባል ዜናን አሰምተዋል ብለው በርካታ ሚዲያዎች ሲዘግቡት ነበረ። እሳቸው በቱርክ የሚካሄድ አንድ ቀጥታ በተለይም ራሳቸው ፕሬዚዳንት ቭላዲሚር ፑቲንና ፕሬዚዳንት ቮሎድሚር ዜሌንስኪ ፊት ለፊት ተገናኝተው የሚወያዩበት አንድ ውይይት እንደሚኖር አመላክተዋል። ይህንንም ደግሞ ፕሬዚዳንት ቮሎድሚር ዜሌንስኪ ተቀብለውታል። እንግዲህ በቀጣይ ሳምንት ደግሞ በቀጣይ ሐሙስ በቱርክ የሚያደርጉት ውይይት ይጠበቃል ማለት ነው። ከዛ በፊት ግን የተኩስ አቁም ስምምነት ላይ እንዲደረስ በተለይ ከዩክሬን በኩል ከፍተኛ ፍላጎት አለ ተብሏል። በተለይ የተኩስ አቁም ሳይደረግ የሚደረጉ ውይይቶች ጫና ይደርስባቸዋል የሚል ሀሳብ ነው ቮሎዲሚር ዜሌንስኪ በትዊተር ገጻቸው ያነሱት። እሳቸው ከሰሞኑ ከፍተኛ የሆነ የድሮን ድብደባ በሩሲያ ላይ ሲያደርጉ ነበርና ምናልባት ሩሲያ ይህን ትቀበለዋለች አትቀበለውም የሚለው ምንም መረጃ አልተሰማም። ቢያንስ ግን ለውይይት ሁለቱም ሀገራት ክፍት መሆናቸውና ለመወያየትም ፍላጎት እንዳላቸው አሳይተዋል ከቅርብ ጊዜያት ወዲህ የዲፕሎማሲ ግንኙነቶች ማዕከል እየሆነች የምትገኘው ቱርክ ደግሞ የሁለቱን ሀገራት ለሶስት ዓመት የዘለቀ ጦርነት መፍትሄ ማበጃ ቦታ ሆናለች ማለት ነው በቱርክ ሀሙስ ዕለት የሚያደርጉት ውይይት የሁለቱ ሀገራት ይጠበቃል በመጨረሻም አንድ ጉዳይን እንመልከት ጉግል በአንድ ክስ ምክንያት 1.4 ቢሊዮን ዶላር ገንዘብ ለመክፈል ተገዷል። ይሄ እንግዲህ ከፍተኛ ገንዘብ የምንለው ነው። ጉግል በአሜሪካ ውስጥ ክስ ተከፍቶበት የከፈለው ከፍተኛ ገንዘብ እንደሆነ ነው የተጠቀሰው። ክሱን የከፈተው የቴክሳስ ግዛት ነው። በተለይ በቴክሳስ ግዛት የሚኖሩ ነዋሪዎች በጉግል የተለያዩ መረጃዎቻቸው ሲወሰድባቸው እንደነበር ተገልጿል። የዚህ የተለያዩ የማህበራዊ ሚዲያዎች የምንጠብቅባቸውን ፓስወርዶች ጨምሮ ሌሎችም መረጃዎች እንደዚሁ በጉግል ሲወሰዱባቸው እንደነበር ነው የቴክሳስ ግዛት አንስቶ የከሰሰው ማለት ነው። ይሄን ተከትሎ ጉግልም እንግዲህ ክሱን በ 1.4 ቢሊዮን ዶላር ገደማ በመክፈል ለማዘጋት ተስማምቷል። የተለያዩ ሶሻል ሚዲያዎች ከዚህ በፊት ፌስቡክም ተመሳሳይ ክስ አጋዝሞት እንደነበር ይታወቃል። ከአሜሪካ ምርጫ ጋር በተያያዘ የግለሰቦችን መረጃ ለተለያዩ ፖለቲከኞች አጋርቷል ወይም ደግሞ ምርጫውን ተፅዕኖ ሊፈጥር የሚችል መረጃዎችን ሲያጋራ ነበር በሚል ቅጣት ተጥሎበት እንደነበር ይታወሳል። ጉግልም ደግሞ በቴክሳስ የሚኖሩ ነዋሪዎችን የተለያዩ የግል መረጃዎቻቸውን መዝብሯል ወይም ደግሞ ላላስፈላጊ ጉዳይ ተጠቅሟል በሚል ምክንያት 1.4 ቢሊዮን ዶላር ገደማ እንዲከፍል ክፍል ተቀጥቷል። ከዚህ ባለፈ ከሰሞኑም ሌላ ክስ ጉግል እየተነሳበት ነው። በተለይም ሜክሲኮ ነች ይህንን ክስ እያነሳች የምትገኘው። ሜክሲኮ እያለች የምትገኘው ምንድነው የኔ የሆነውን የባህር ግዛት የአሜሪካ የባህር ግዛት ነው ብሎ ጉግል ማፕ ላይ አስቀምጧል ብላ እንግዲህ ሜክሲኮም ክስ እያነሳች ነው። ጉግል እና ክስ ከሰሞኑ ስማቸው አብሮ እየተነሳ የሚገኝ ጉዳይ ነው ማለት እንችላለን። ለማለዳ ያስቋቸው ጉዳዮች ይህን ይመስላሉ።